በረከት ያደለሽ መድኃኒዓለም የበደልሽን ኃጢያትሽን ይቅር ይበልሽ። ክብር ያደለሽ መድኃኒዓለም ያፍታ ዚያ ያጠብቅሽ ናቴን የረዳሁ ነው ያደኩት የብላቴም ታሪክ አለውት ማለት ነው። እስቲ እንግዲህ የብላቴውን ደግሞ ቀጠል አድርገን እናንሳ። ውስጥ ሄሊኮፕተር መጥቶልን ነበር፣ ግን አንዳንድ ተማሪ ጠመንጃ ይዞ ስለነበረ የልትኮትም ያለ ምንድን ነው ወይ አይበሉ ወይ አስበሉ የተባሉበት ምክንያት ስም ሲያጠፉ ነው። ሁለት ዓመት ድንች በዳቦ በልቻሉ አልሰር ሆኖብኝ፣ ግን አገልግሎቱ ግን ተቋርጦ አያውቅም። እግዚአብሔር እዛ አጥቢያ ላይ የነበረው ችግር የራስ የሆነ ቤተክርስቲያን አይደለም፣ ሼር የምናደርገው የምንጋራ ቤተክርስቲያን ነው። ቅዳሜ እኛ እንጠቀምበታለን፣ እሁድ የፕሮቴስታንት ሴክት የሆኑ ዩናይትድ ቸርች የሚባል አለ፣ እነሱ ይጠቀሙበታል፣ የነሱ ቤተክርስቲያን